ቴንደርስ የሚለውን በምንጫንበት ጊዜ የመንግስት መስሪያ ቤቶች ያወጧቸውን የጨረታዎች ዝርዝር ማግኘት እንችላለን። ከዛም በተጨማሪ ከላይ የምናገኘው ባር ላይ ምን ያህል አክቲቭ የሆኑ ጨረታዎች እንዳሉ፣ ዛሬ ፐብሊሽ የተደረጉ ወይም ደግሞ ማስታወቂያዎቹ ዛሬ የተለጠፉ ጨረታዎች ምን ያህል እንደሆኑ፣ ዛሬ የሚዘጉ ጨረታዎች ምን ያህል እንደሆኑ፣ ዛሬ የሚከፈቱ ጨረታዎች ምን ያህል እንደሆኑ እንደዚሁም በኢጂፒ ሲስተም ላይ ፐብሊሽ የተደረጉ ጨረታዎች ብዛት ምን ያህል እንደሆነ እዚህ ጋራ መረጃዎቹን ማግኘት እንችላለን። አቅራቢው መወዳደር የሚፈልግበትን ጨረታ ከመረጠ በኋላ በጨረታው ላይ ክሊክ ማድረግ ይኖርበታል። ጨረታውን ክሊክ አድርገን ከከፈት ነው በኋላ የጨረታ ኢንቪቴሽኑ ወይም የማስታወቂያውን ዝርዝር መረጃ ማግኘት እንችላለን። በምትመለከቱት ገጽ ላይ የጨረታውን ዝርዝር መረጃ የያዘ የፓኬጅ ኢንፎርሜሽን፣ የሎት ኢንፎርሜሽን፣ ሶርስ ኦፍ ፈንድ፣ ኤሊጂቢሊቲ ሪኳርመንት፣ ኤሊጂቢሊቲ ዶኪመንት፣ ቢድ ሴኩሪቲ አማውንት እንዲሁም ቢድ ሴኩሪቲ ታይፕ ንድ ተርምስ ንድ ኮንዲሽኖች ካሉት እነሱንም ጨምሮ አቅራቢው ዝርዝር የጨረታውን መረጃ ማግኘት ይችላል። የጨረታውን ዝርዝር መረጃ ካገኘ በኋላ በዚህ በምትመለከቱት ገጽ ላይ አቅራቢው ሁለት አይነት ፊቸሮችን መጠቀም ይችላል። የመጀመሪያው ቡክማርክ የምንለው ነው። ቡክማርክ የምንለው ሰፕላየሩ ወይም ደግሞ አቅራቢው በዚህ ጨረታ ላይ ሬጅስተር ከማድረጉ ከመመዝገቡ በፊት በራሱ ወርክ ስፔስ ላይ ማስቀመጥና ቆይቶ ማግኘት የሚፈልግ ከሆነ ይህንን ጨረታ ወይም ደግሞ የጨረታውን ዝርዝር መረጃ መልሶ ለማግኘት እንዲችል በቀላሉ ማግኘት የሚያስችለው ፊቸር ነው ቡክማርክ። ስለዚህ ተጫራቹ እዚህ ፔጅ ላይ የሚገኘው ቡክማርክ የሚለውን በተን በሚጫንበት ጊዜ ሰክሰስ ሜሴጅ ሲስተሙ ያሳየዋል። ይሄ ጨረታ ወይም ደግሞ ይሄ ሎት በትክክል ቡክማርክ ተደርጓል የሚል ሜሴጅ ያሳየዋል ማለት ነው ሶ ቡክማርክ የተደረገ ቴንደር ሰፕላየሩ በማንኛውም ጊዜ እዚህ የጨረታ ዝርዝሮች ላይ መፈለግ ሳይጠበቅበት በቀጥታ ማይወርክ ስፔስ ላይ በመሄድ እዚህ ቡክማርክስ በሚለው ሜኑ ውስጥ ቡክማርክ የተደረጉትን የጨረታዎች ዝርዝር ማግኘት ይችላል። አንድ አቅራቢ በዚህ ጨረታ ላይ ለመወዳደር ከወሰነ በኋላ ሬጅስተር ለማድረግ ወይም ደግሞ በጨረታው ላይ ለመመዝገብ ከታች የሚገኘውን ሬጅስተር የሚለውን በተን በመጫን በዚህ ጨረታ ላይ መመዝገብ ይችላል። በዚህ ጨረታ ላይ ሲመዘገብ እንደምትመለከቱት ሲስተሙ ባለሁለት ኤንቨሎፕ ጨረታ ከሆነ ሁለት ፕራይቬት ኪ ይሰጠዋል። አንደኛው ኪ የቴክኒካል ፕራይቬት ኪ ሲሆን ሁለተኛው ኪ ደግሞ የፋይናንሻል ፕራይቬት ኪ ነው። የቴክኒካል ፕራይቬት ኪ ተጫራቹ የቴክኒካል ዶክመንቱን የሚከፍትበትና የጨረታ ሰነዱን ሞልቶ ከተላከ በኋላ የኦፕኒንግ ሴሪሞኒ ወይም ደግሞ የጨረታ አከፋፈት ስነ ስርዓት ላይ የሰፕላይሩ የጨረታ ሰነድ የሚከፈትበት የሚስጥር ቁልፍ ነው። ይሄ የሚስጥር ቁልፍ የሚቀመጠው ሰፕላየሩ ወይም ደግሞ አቅራቢው ጋር ብቻ ነው። የጨረታ አከፋፈት ስነ ስርዓቱ ከመጀመሩ በፊት ይህንን ቴክኒካል ፕራይቬት ኪ ወይም ደግሞ ፋይናንሻል ፕራይቬት ኪ ጨረታውን ለሚከፍተው ኮሚቴ በሲስተም ሼር ያደርጋል። ሼር የተደረገውን ፕራይቬት ኪ ጨረታውን ያወጣው መስሪያ ቤት የሰየማቸው የጨረታ አከፋፈት መርሃ ግብሮ የሚመሩ ኮሚቴዎች ሼር የተደረገውን የሰፕላየሪን ኪ በመጠቀም የሰፕላየሩን ወይም ደግሞ የአቅራቢውን ዶክመንት መክፈት ይችላሉ። ያለዚህ ፕራይቬት ኪ ወይም ደግሞ የሚስጥር ቁልፍ የሰፕላየሩን ወይም ደግሞ የአቅራቢውን ጨረታ ዶክመንት ወይም ደግሞ የጨረታ ሰነድ መክፈት አይቻልም። ሰፕላየሩ ይህንን ፔጅ ካገኘ በኋላ ቴክኒካል ፕራይቬት ኪውንና ፋይናንሻል ፕራይቬት ኪውን በሁለት መንገድ ሴቭ አድርጎ ማስቀመጥ ይችላል። የመጀመሪያው እዚህ ጋር እንደምታዩት ኮፒ መደረግ የሚችሉ ኪዎች ስለሆኑ ኮፒ አድርጎ ማስቀመጥ በሚችልበት ወይም ደግሞ ሴኪዩርድ በሆነ ቦታ ማስቀመጥ ይችላል። ሁለተኛው መንገድ ኤክስፖርት የሚለውን በተን በመጫን በፒዲኤፍ ፎርማት ይህንን ፔጅ ኤክስፖርት አድርጎ ሴቭ አድርጎ ማስቀመጥ ይችላል። ሌላኛው መንገድ ደግሞ ፕሪንት በማድረግ በሃርድ ኮፒ ፎርማት ይህንን ገጽ ማስቀመጥ ይችላል። አቅራቢዎች መጠንቀቅ ያለባቸው ነገር እነዚህን ፕራይቬት ኪዎች በምንም መንገድ ለሌላ ለሶስተኛ ግለሰብ ወይም ደግሞ ለሁለተኛ ግለሰብ አሳልፈው መስጠት አይኖርባቸውም። ከዛም በተጨማሪ በጥንቃቄ በቀላሉ ሊያገኙት የሚችሉበት ቦታ ላይ ሴቭ አድርገው ማስቀመጥ ይኖርባቸዋል። ፕራይቬት ኪዎቹን ሴቭ ካደረግን በኋላ ቱኮንፊርም ፕሊስ ኢንሰርት ዚስ ቴክስት የሚለውን ወይም ደግሞ ኪ ሪሲቭድ የሚለውን ቴክስት ኮፒ አድርገን እዚህ በምናገኘው ቴክስት ቦክስ ላይ ስናስገባው የተከፈተው ፔጅ ወይም ደግሞ ቴክኒካል ፕራይቬት ኪውን እና ፋይናንሻል ፕራይቬት ኪውን የያዘው ፔጅ ይዘጋል። አሁን በዚህ ጨረታ ላይ አቅራቢው ምዝገባውን አጠናቋል ማለት ነው። ከዚህ በኋላ የጨረታ ዶክመንት እንዴት እንደምናዘጋጅ እንመለከታለን። ቀጥሎ የምንሄደው ማይ ወርክ ስፔስ የሚለውን በተን ተጭነን የጨረታውን ዶክመንት ሬጅስተርድ ቴንደርስ በሚለው ስር እናገኘዋለን። ሬጅስተርድ ቴንደርስ ላይ ሰፕላየሩ ለመጫረት የተመዘገባቸው የጨረታዎችን ዝርዝር የሚያገኝበት ገጽ ነው። ከሬጅስተርድ ቴንደርስ በተጨማሪ በዚህ በግራ በኩል የምናያቸው ዳሽቦርድ፣ ዳሽቦርድ ላይ ሬጅስትሬሽን ሰርቪስን በተመለከተ አንዳንድ መረጃዎችን ለሰፕላይሩ የሚያሳይበት ገጽ ነው። ቀጥሎ የምናገኘው ኖቲፊኬሽንስ ነው። ኖቲፊኬሽንስ ላይ የሬጅስትሬሽን ሰርቪስን በተመለከተ ወይም ደግሞ የጨረታን በተመለከተ ለሰፕላየሩ የሚመጡ ኖቲፊኬሽኖችን ዝርዝር የምናገኝበት ገጽ ነው። ቡክማርክስ፣ ቡክማርክ የተደረጉ ወይም ደግሞ ሴቭ የተደረጉ የጨረታዎችን ዝርዝር የምናገኝበት ገጽ ነው። ማኔጅመንት ከሚለው ስር ማይሎከር የሚለው ተጫራቾች የተለያዩ ዶክመንቶችን ሴቭ አድርገው ማስቀመጥ የሚችሉበት ገጽ ነው። ለምሳሌ አንድ አቅራቢ ዓመቱን ሙሉ የታደሰ አንድ ትሬድ ላይሰንስ ለተለያዩ ጨረታዎች መጠቀም ሊኖርበት ይችላል። በኢጂፒ ሲስተም ላይ ግን ይሄንን ዶክመንት ለእያንዳንዱ ጨረታ ከዶክመንት ላይ ወይም ደግሞ ከኮምፒውተሩ ላይ አፕሎድ ከማድረግ ይልቅ በቀላሉ አንድ ጊዜ እዚህ ማይ ሎከር ላይ በማስቀመጥ ይሄንን ዶክመንት ለተለያዩ ጨረታዎች ከኮምፒውተራችን ላይ አፕሎድ ማድረግ ሳይጠበቅብን በቀጥታ ከዚህ ላይ በመውሰድ የተለያዩ ጨረታዎች ላይ ይህንን ዶክመንት እንድንጠቀመው የሚያስችለን ፊቸር ነው ማይሎከር። ስለዚህም ሰፕላየሩ የተለያዩ ዶክመንቶችን እዚህ ላይ አፕሎድ አድርጎ ማስቀመጥ ይችላል ማለት ነው። ሌላው ኢንቪቴሽንስ የሚለው ሲሆን ኢንቪቴሽንስ ሊሚትድ የሆኑ ጨረታዎች ላይ ኢንቪቴሽኖች በቀጥታ ለሰፕላየሮች ሲላኩ የነዛን የጨረታዎቹን ኢንቪቴሽን የምናገኝበት ገጽ ነው። ቀጥሎ የምናገኘው ፐርቼዝ ኦርደር ሲሆን ይሄ ፐርቼዚንግ ከምንለው ጋራ የተያያዘ ለሰፕላየሩ የተላኩ ፐርቼዝ ኦርደሮችን የምናገኝበት ነው። በመጨረሻም ማይ ኮንትራክት የሚለው ገጽ ከዚህ በፊት ሰፕላየሩ የተፈራረማቸው ሊስት ኦፍ ኮንትራክትስ የምናገኝበት ገጽ ነው። አሁን በቀጥታ ወደ ሬጅስተር ቴንደርስ ሄደን ሬጅስተር ያደረግነውን ቴንደር እንከፍተዋለን። ሬጅስተር ያደረግነውን ቴንደር ስንከፍተው ሶሊሲቴሽን የሚለውን ሜኑ ባር በግራ በኩል እናገኘዋለን።